የእስራኤል ዲኒውክለራይዜሽን ኦፕሬሽኖች፣ ኦፕሬሽን ኦፔራ በ1981 ኢራቅ ላይ፣ ኦፕሬሽን አውትሳይድ ዘ ቦክስ ሶሪያ ላይ፣ ኦፕሬሽን ኦሎምፒክ ጌም ኢራን ላይ፣ አሁን ደግሞ የዓለምን ቀልብ የያዘው ኦፕሬሽን ራይዚንግ ላየን። እነኚህ ሁሉ ኦፕሬሽኖች እስራኤል በጎረቤቶቿ የመካከለኛው ምስራቅ አገራት ላይ ያደረገቻቸው የዲኒኩላራይዜሽን ኦፕሬሽኖች ናቸው። ሰላም፣ ፍቅር፣ ጤና በያላችሁበት ይሁን ውድ የፈታዴሊ ቤተሰቦች። ዛሬም እንደተለመደው በወቅታዊ የኢራን እስራኤል ጦርነት ዙሪያ አዲስና ጥልቅ ትንታኔ በልዩ አቀራረብ ይዘንላችሁ መጥተናል። በዛሬው ዝግጅታችን ከኦፕሬሽን ኦፔራ እስከ ኦፕሬሽን ራይዚንግ ላየን ከ1980 ዎቹ መጀመሪያ እስከ 2025 ከኢራቅ እስከ ሶሪያ ከፓኪስታን እስከ ኢራን ይዘናችሁ እንጓዛለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ግንባታን ጨርሶ በማስረከብ የሚታወቀው ጃምቦሮ ሪል ስቴት በመሀል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ሳር ቤት ቅንጡ አፓርታማዎችን አቀረበላችሁ። በአምስት ሺ ካሬ ላይ ያረፈ እጅጉን መንደር ከፈለጉ ከ2500 እስከ 4000 ዶላር የሚያከራያቸውን ወይም የሚኖሩባቸውን ቤቶች በ10 ፐርሰንት ወይም በ12 ሚሊዮን ብር ቅድመ ክፍያ ጀምሮ ለሽያጭ አቀረበላችሁ። እንዲሁም ግዙፍ የገበያ ማዕከል ከሆነው ኪሩግራንድ ሞል እና አፓርትመንት ከ400 ሺ ብር ቅድመ ክፍያ ጀምሮ ሱቆችን እየሸጥን ነው። ይህ የማስታወቂያ ዋጋው ለጥቂት ቀናት የሚቆይ በመሆኑ አሁኑን ይደውሉ። ከሀገር ውጭ ለምትኖሩ በዲኤችኤል በሶስት ቀን ውስጥ ባላችሁበት እናስፈርማለን። የበለጠ መረጃና ሳይት ለመጎብኘት በ0967665262 ወይም በዋትሳፕ ማግኘት ትችላላችሁ። በጊዜ ግቡ። ጃምቦሮ ሪልስቴት። ዲኒኩላራይዜሽን ምንድን ነው? ዲኒኩላራይዜሽን ጥሬ ፍቺው ኒኩሌርን ማጥፋት ወይም የኒኩሌርን ትጥቅ ማስፈታት ነው። እናም ከላይ ያነሳናቸው ኦፕሬሽኖች እስራኤል በይፋ ያደረገቻቸውና ጠላቶቿ የኒኩሌር ጦር መሳሪያ እንዳይኖራቸው ያደረገችባቸው ዘመቻዎች ናቸው። በሞሳድ ላስ ጨራሽ አስገዳጅነት በእስራኤል አየር ኃይል ላማ መቺነት እስራኤል በተለያየ ጊዜ ኒውክሌር ጦር መሳሪያን ቢታጠቁ ያጠፉኛል ያለቻቸውን አገራት ሳይታሰብ አድብታ የሳር ውስጥ ጥባቦና ድንገት ትነድፋቸዋለች። ብዙዎቹ ቢሳኩላትም ያልተሳካላትም አለ። እስራኤል የትኞቹ ኦፕሬሽኖች ተሳኩላት? የትኞቹስ ከሸፉ? የዛሬ መሰናዷችን መልሳለሁ። አንድ ኦፕሬሽን ኦፔራ ወይም ኦፕሬሽን ባቢሎን በአውሮፓውያኑ ግንቦት 7 ቀን 1981 ዓ ም የእስራኤል የኤፍ 16 ቦምብ ጣይ ጀቶች ድንገት በባግዳድ ሰማይ ላይ ታዩ። ከባግዳድ ደቡብ ምስራቅ 17 ኪሎ ሜትር ላይ የሚገኘውን ኦሲራክ የኢራቅ ኒኩሌር ጣቢያ በቦምብ ደበደቡ። ኢራቅ ለአመታት የገነባችውን የኒኩሌየር ጣቢያ በአንድ ጀንበር አጣችሁ። ይህን ኦፕሬሽን ሌላው ዓለም ኦፕሬሽን ኦፔራ ሲለው፣ እስራኤላውያን ግን ኦፕሬሽን ባቢሎን ይሉታል። ምክንያቱ ደግሞ ታላቋን ባቢሎን እመልሳለሁ ብሎ የሚፎክረው ሳዳም ሁሴን ላይ የተደረገ በመሆኑ ነው። ይህ የእስራኤል ጥቃት ዋነኛ መሰረቱ የወቅቱ ጠቅላይ ሚኒስትር ሜናሄም ቤገን ሀሳብ ነው። ሜናሄም ቤገን ከ1977 እስከ 1983 ድረስ እስራኤልን ለስድስት ዓመታት የመሩ ፖለቲከኛ ናቸው። ቤገን ዶክትሪን ተብሎ በስማቸው የተሰየመው የእስራኤል የጸጥታና ደህንነት መርህ ሲተነተን የእስራኤል የሕልውና ጠላት ናቸው የተባሉ ሀገራት እንደ ኒኩሌር ያለ የጅምላ አውዳሚ ጦር መሳሪያ እንዳይታጠቁ ማድረግ ነው። ይህ ፖሊሲ በ1960 ዎቹ ኢራቅ ላይ ተተገበረ ቢሆንም በፖሊሲ ደረጃ ግን እስራኤል የመንግስቷ ፖሊሲ ያደረገችው ከሜናይም ቤጊን ጠቅላይ ሚኒስትርነት በኋላ ነበር። እንዳይታጠቁ ማድረግ ሲባል በድርድርና ሰላማዊ ውይይት ኒኩሌር ከማብላላት እንዲቆጠቡ መምከር ሳይሆን ያሰጉኛል ያለቻቸውን ሀገራት የኒኩሌር ሳይንቲስቶች በአሰቃቂ ሁኔታ በገዛ ሀገራቸውና ከሀገራቸው ውጭ በመሰለል በመግደል እንዲሁም ራሳቸው የኒኩሌር ጣቢያዎቹን በቦምብ በመደብደብ ነው። በ1976 አንድ የፈረንሳይ ካምፓኒ ለኢራቅ መንግስት ለሰላማዊ አገልግሎት የሚውል ነው ያለውና ኦሲራክ ብሎ የሰየመውን የኒውክሊየር ማቀነባበሪያ ሸጠ። እስራኤል ግን ነገሩን አልወደደችው። እናም ፕሪቬንቲቭ ስትራይክ በምትለው ቀድሞ መከላከል ልታጠቃው ቆረጠች። ውድ ቻናላችን ቤተኞች በ1990 ዎቹ በአማርኛ ሞሳድ በሚል ርዕስ ተተርጉሞ በሀገራችን ለንባብ በበቃ መጽሐፍ ላይ የእስራኤል ሰላዮች እንዴት አድርገው የኢራቁን የኒኩሌር ጣቢያ እንደተረከቡት ቪክቶር ኦስትሮቪስኪ የተባለው የሞሳድ ሰላይ የኢራቅን የኒኩሌር ሳይንቲስትና ሚስቱን ፈረንሳይ ውስጥ እንዴት እንዳጠመዱ ይተርካል። የሞሳድ ሰላዮች በፈረንሳይ የሚገኘውን ዋና የኢራቅ የኒኩሌር ሳይንቲስትና ሚስቱን አፍነው በማስገደድ ትክክለኛውን የኒኩሌር ማብላያ ቦታና ደረጃ ይረዳሉ። ይህንንም መረጃ ወደ ቴል አቪቭ ይልካሉ። የወቅቱ ጠቅላይ ሚኒስትር ሜናሃን ቤገን ያለምንም አመንታት የኒኩሌር ማብላያ ጣቢያው እንዲደበደበ ያዛሉ። መስከረም 6981 የእስራኤል አየር ኃይል ቦምብ ጣይ አውሮፕላኖች መለስ ብለው የኢራቅ አየር ክልልን አቋርጠው በመግባት ድንገተኛ ጥቃት ሰነዘሩ። ሳዳም ሁሴን ብዙ የተመኩበት ባቢሎንን ድጋሚ እንደግምባታለን ያሉበትን ኩራታቸውን አጥተው የማታ ማታ እራታቸውን ጠባብ ጉድጓድ ውስጥ አደረገው። ሁለት ሳይሞከር የቀረው የፓኪስታን ኦፕሬሽን የአበራሽን ጠባሳ ያየ በእሳት አይጫወትም እንዲል አባባሉ፣ ከኦፕሬሽን ኦፔራ በኋላ እስራኤልን እንደ ሀገር የማይቀበሉ ሀገራት ሁሉ ያላቸውን የኒውክሌር ፕሮግራም እጅግ ሚስጥራዊ ማድረግ ጀመሩ። ከነኛ ሀገራት ደግሞ ግንባር ቀደማው ፓኪስታን ናት። ፓኪስታን ምንም እንኳን የአሜሪካ ዋነኛ ወዳጅ ብትሆንም ያለፉትን 80 ዓመታት ግን እስራኤልን እንደ ሀገር ተቀብላት አታውቅም። እስራኤል በመካከለኛው ምስራቅ የምታደርሳቸውን ጥቃቶችም በተደጋጋሚ ተቃውሞ መግለጫ ስታወጣባቸው ይሰማል። የህንድ እንድ ባላንጣ የሆነችው ፓኪስታን ህንድ የኒኩሌር ጦር መሳሪያ መታጠቋን ተከትሎ በማንሃታን ፕሮጀክት ከና አልበርት አንስታይን ጋር በተሳተፉት ፓኪስታናዊ ሳይንቲስት አብዱስ ሰላም እርዳታ ኒኩሌር ለመታጠቅ ሚስጢራዊ ስራዋን ጀመረች። ይህ መረጃ ግን ሳይውል ሳያድር በተጎራባቿና የምን ጊዜም ባላንጣዋ ህንድ ጆሮ ደረሰ። ህንድም ይህን መረጃ ሙስሊም ሀገራት ኒኩሌር ሲታጠቁ ለማትወደው እስራኤል አሳለፈችው። ውድ ቤተሰቦች፣ ሀገራችን ኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ከመልቀቃቸው በፊት ኒክሌርን ለሰላማዊ ሁኔታ ለመጠቀም በሚል ከፓኪስታን ጋር መዋዋላን ያውቃሉ። ወደ ነጥባችን ስንመለስ ዝሆንም ለሆዱ ትንኝም ለሆዱ ወደ ወንዝ ወረዱ እንዲል ገጣሚ ታገል ሰይፉ እስራኤልና ህንድ በአንድነት ኦፕሬሽን ወጠኑ። ህንድ ከፓኪስታን በምትዋጋበት ካሽሚር ግዛት ውስጥ በጉጃራት የሚገኘውን አየር ምድብ እስራኤል እንድትጠቀም ፈቀደች። የወቅቱ የህንድ ጠቅላይ ሚኒስትር የነበረችው ኢንድራ ጋንዲ ለኦፕሬሽኑ የህንድ ደህንነት ተቋማት ሙሉ ድጋፍ እንዲሰጡ አዘዘች። ነገር ግን የኦፕሬሽኑ ዝግጅት እየተደረገ በነበረበት ወቅት ጠቅላይ ሚኒስትር ኢንድራ ጋንዲ በግል ጠባቂዎቿ ተገደለች። በዚህ መሀል ግን አንዳንድ የህንድ ባለስልጣናት ኦፕሬሽኑ ቢደረግ ወደ ሙሉ ጦርነት እንደሚገባና በዚህ ደግሞ የምትጎዳው ህንድ መሆኗን ጠቅሰው ኦፕሬሽኑን ተቃወሙት። ፓኪስታንም እስራኤልና ህንድ በአንድ ተቧድ ነው የደገሱላትን ሞት ደረሰችበት። ጉዳዩን ወደ መንግስታቱ ድርጅት ወሰደችው። የጸጥታው ምክር ቤትም እንዲያውቀው ብላ ስብሰባም አስጠራች። ይህ አጋጣሚ ድንበር ተሻግራ ጥቃት ልታደርስ ያሰበችውን እስራኤል ውግዘት አስከትሎባት ሳት ፈጽመው ቀረች። ይህ አጋጣሚ ፓኪስታንን በዓለም ብቸኛው ሙስሊም የኒኩሌየር ባለቤት እንድትሆንም አደረጋት። ዛሬ ላይ ፓኪስታን እስከ 200 የሚገመቱ ስትፈልግ ከአውሮፕላን የምትጥላቸው ስትፈልግ ሚሳይል አድርጋ የምትተኩሳቸው የኒኩሌየር መሳሪያዎች አሏት። ሺን 3000 የሚባለው ሚሳኤሏም ከተተኮሰበት 2700 ኪሎ ሜትር ድረስ ያለን ኢላማ እንደሚመታ ይነገርለታል። ከሰሞኑ የኢራን አብዮታዊ ዘብሰቦችም እስራኤል አቅብጧት ኒውክሌር ብትተኩስብን አጸፋውን ፓኪስታን ትሰጥልናለች ሲሉ የተደመጡትም ለዚህ ነው። ሶስት ኦፕሬሽን ኦር ካርድ። የዛሬውን ያድርገውና፣ ሐፊዝ አልአሳድ እና በሽር አልአሳድ የተባሉ አባትና ልጅ ለአምስት አስርታት በሀገረ ሶሪያ በደማስቆ መንበር ነግሰውበት ነበር። ልጅ በሽር አልአሳድ በህዝባዊ ዓመፅ ተዳክመው በታጣቂዎች ድንገተኛ ጥቃት ተሸንፈው ከመኮብለላቸው በፊት ስለ ኒውክሌር ጦር መሳሪያ ያስቡ ነበር። በሽር አል አሳድ ገና ስልጣን ተረክቦ በአመታቸው በ2001 ዓ ም ከሰሜን ኮሪያ ሰዎች ጋር በድብቅ መወያየታቸውን ሞሳድ ደረሰበት። በኢራን 1 ቢሊዮን ዶላር በጀት በሰሜን ኮሪያ ኒውክሌር ሳይንቲስቶችና በሰሜን ኮሪያ ግብአቶች የሚሰራው ይህ ፕሮጀክት ምንም ያህል ሚስጥራዊ ቢሆንም ከሞሳድ ሊያመልጥ አልቻለም። ይህ ክትትል ቀጥሎ በ2006 ዓ ም የሶሪያ አቶሚክ ኢነርጂ ባለሥልጣን ኃላፊ ኢብራሂም ኦትማን በሐሰተኛ ፓስፖርት ለንደን ይገባል። ሞሳድ በሶስት የከፈላቸውን ሰላዮቹን ለንደን አስከትሎ አደረሳቸው። ከፊሉ የኃላፊው ኢብራሂም ኦትማን ሆቴሉን፣ ከፊሉ እንቅስቃሴውን፣ ከፊሉ ደግሞ ማንን አገኝ የሚለውን እንዲከታተሉ አሰማራቸው። የያዘውን የሆቴል ክፍል በረቀቀ ጥበብ ከፍት የገቡት የሞሳድ ወኪሎች የኢብራሂም ኦትማንን ኮምፒውተር አገኙት። በኮምፒውተር ውስጥም የከቢር ኒውክሌር ማብላያን ግንባታ ዲዛይኖች ለማግኘት ቻሉ። መረጃውን ለአሜሪካ ቢያጋሩትም በተፈጠረው አለመግባባት ምክንያት የወቅቱ ጠቅላይ ሚኒስትር ኢሁድ ኦልመርትና የመከላከያ ሚኒስትሩ ኢሁድ ባራክ የኪባር ማብላያ እንዲደበደብ ወሰኑ። እንደ አውሮፓውያን አቆጣጠር መስከረም 6 2007 እኩለ ሌሊት ላይ የእስራኤል አየር ኃይል ቦምብ ጣይ አውሮፕላኖች የሶሪያን ሰማይ ተቆጣጠሩት። የሶሪያን የአየር መቆጣጠሪያ ራዳር ቀድሞ ሃክ ያደረጉት እስራኤሎች አልኪባር የሚገኘውን ኢላማ በጥንቃቄ ደብድበው ወደ አገራቸው ተመለሱ። ይህ ጥቃት ምንም እንኳን እስራኤል ለብቻዋ ብትፈጽመውም የአሜሪካ መንግስትና የሲአይኤ ሙሉ እውቅና ነበረበት ለሰባት ወራት ተከታታይ ከተደረገ ክትትልና ጥናት በኋላ በተደረገው ጥቃት ሶሪያ የሰራቸው የኒኩሌር ጣቢያ ሙሉ ለሙሉ ሲወድም በወቅቱ በዚህ የኒኩሌር ማብላላት ስራ ላይ የነበሩ አስር የሰሜን ኮሪያ ሳይንቲስቶችም ተገልለዋል እስራኤል ስትጥል እንጂ ስትመታ አትታይም ድንገት በምትጥላቸው ቦምቦቿ ስታስደነግጥ እንጂ ስታቅድ አትታይም አሜሪካን ብትሆን ይበል እንጂ ተይ ስትላት አትታይም ሶሪያ ግዛት የተደፈረ ብላ ቤት ብትልም ዳኛውም ዝንጀሮ ፍርድ ቤቱም ገደል ምን ላይ ተቁሞ ይነገራል በደል እንዲል ያገር ሰው ሰሚ ጆሮ አላገኘችም። በ2011 በተቀሰቀሰው የሶሪያ ህዝባዊ ዓመፅ ወቅት በተደረገው ምርመራ ግን እስራኤል ዶጋመድ ያደረገችው ይህ የአልካቢር ወታደራዊ ጣቢያ ሶሪያ ኒውክሌር ጦር መሳሪያ ልትሰራ ያደባችበት እንደነበር ይፋ አድርጓል። አራት ኦፕሬሽን ኦሎምፒክ ጌም ይህ ኦፕሬሽን በ2010 የኢራን የኒኩሌር ማብላያ ተቋማት ላይ የተፈጸመ ዘመቻ ነው። ይህን ዘመቻ እስከ ዛሬም ድረስ እኔ ነኝ ኃላፊነቱን መወስደው ያለ ባይኖርም መረጃዎች እንደሚያሳዩት ከሆነ ግን እስራኤል ከአሜሪካ ጋር ሆነ ያደረገችው የሳይበር ጥቃት ነው። ይህ ኦፕሬሽን በሌላ አጠራሩ ስታክስኔት ይባላል። ስታክስኔት ማለት የሳይበር ጦር መሳሪያው ስም ሲሆን የሳይበር ጦር መሳሪያ ማለት እንደ ማንኛውም ጦር መሳሪያ ጉዳት እንዲያደርሱ ታስበው የሚዘጋጁ የኮምፒውተር ሶፍትዌሮች ማለት ነው። የድርጅት ማስተዳደሪያ ሲስተምንና ዳታቤዝን ኢላማ የሚያደርገው ይህ የኮምፒውተር ቫይረስ በ2010 ዓ.ም በኢራን የኒኩሊየር ጣቢያዎች ላይ ጥቃት ተሰንዝሮ ብዙ ጉዳት አስከትሏል። በዋናነት የማይክሮሶፍት ዊንዶውስ ኦፕሬቲንግ ሲስተምን የሚጠቀሙ ኮምፒውተሮችን የሚያጠቃው ይህ ቫይረስ ከዚህ በተጨማሪ በኮምፒውተር ሲስተም የሚታዘዙ ማሽኖችንም ያጠቃል። ይህ ቫይረስ ወይም የሳይበር ጦር መሳሪያ ኢራን ላይ ተተግብሮ ከ200000 በላይ በኒኩሊየር ማብላያ ውስጥ ያሉ ኮምፒውተሮችና አንድ አምስተኛውን ማብላያ ማሽኖች ከጥቅም ውጭ አድርጓቸው ነበር። ይህን አድርጋ ያልበቃት እስራኤል ከቃሲም ሱሌማኒ እስከ መሐመድ ባግሄሪ ድረስ ብዙ የኢራን ወታደራዊ ኃላፊዎችንና ሳይንቲስቶችን ገልላለች። አሁን ደግሞ ከሁሉም በላይ አስከፊውን የዲኒኩሊራይዜሽን ጦርነት ኦፕሬሽን ራይዚንግ ላየን ብላ ጀምራለች። እኛ ግን ለዓለምና ለሀገራችን ሁሉ ሰላም እንመኛለን። ከኢራንና እስራኤል ጦርነት ጋር የተገናኙ ሌሎች ፈጣን መረጃዎችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። ቀጣይ ከደቂቃዎች በኋላ የምንለቀው መረጃም እንዲደርሶ የደወል ምልክቱን ይጫኑ። ሰላም ለሰው ልጆች ሁሉ ይሁን።